እሺ ተመልካቾች፣ እንዴት ናችሁ? ይህ የኢኮኖሚ ጉዳይ ያነሳን የምናወራበት የዩቲዩብ ቻናል ነው። ዋሲሁን በላይ ነኝ። ዛሬ ኢትዮጵያ ውስጥ በዋናነት የባንኮች አክሲዮን ዋጋ እየቀነሰ ስለመምጣቱ ሀሳብ ልሰጣችሁ ፈልጋለሁ። እንግዲህ ብዙ ሰዎች አገኛለሁ፣ እኔ በብሮከርነት አክሲዮን የሚያሻሽጡ ሰዎችም አገኛለሁ አክሲዮናቸውን መሸጥ የሚፈልጉ ሰዎችም አገኛለሁ። አክሲዮን ደግሞ ለመግዛት የሚፈልጉ ሰዎች እንግዲህ ማህበራዊ ሚዲያ ላይ እንዳለ ሰው ይደውሉልኛል። ከብዙዎቹ ጋር እንገናኛለን፣ አወራለሁ። ስለዚህ እንግዲህ ካለ የመረጃ ተነስቼ ነው የምናወረው። እንግዲህ ኢትዮጵያ ውስጥ ካፒታል ገበያ እንኳን ሳይኖር የባንኮች አክሲዮን ጥሩ የሚባለው እሱ ነው። እሱ ስለሆነ በመጀመሪያ ገበያ የሚሸጣል፣ በሁለተኛ ገበያም ይሸጣል። ምን ማለት ነው? በቃ ባንኮች አክሲዮን እንሸጣለን ብለው ማስታወቂያ እያስነገሩ በየባንኩ ገዝታችኋል። ብዙዎቻችሁ ደግሞ አንድ ሰው አክሲዮን ከገዛ በኋላ ደግሞ ለሌላ ሰው አክሲዮኑን መሸጥ ማስተላለፍ የሚችልበት አሰራር ደግሞ አለ። ስለዚህ የሚገዛው ሰውዬ የሚሸጠውን ሰውዬ ያገኝና ወይ ደግሞ የሚሸጠው ሰውዬ የሚገዛውን ሰውዬ አግኝቶ በሄድ ኦፊስ ደረጃ ዋጋ የወጣለትን የራሱን አክሲዮን ድርሻ ባንኩ ሳይሆን ሰውዬው የራሱን አክሲዮን ድርሻ ለሌላ ይሸጣል ወደ ሌላ ሰው ማስተላለፍ ይችላል ማለት ነው። ለምሳሌ አንድ ሰው የአንድ ሚሊዮን ብር አክሲዮን ቢኖረው ከላዩ ላይ አምስት መቶ ሺ ብሩን መሸጥ ይችላል። ሄዶ የአምስት መቶ ሺ ብር ይቀነስና፣ ለገዢ ደግሞ የአምስት መቶ ሺ ብር አክሲዮን እንዳለው ይጻፋል። ለአገልግሎት ክፍያ ከፍሎ ሄዶ ፊስ ላይ ይህን ጉዳይ ይጨርሳል። ይሄ የተለመደ አሰራር ነው። አሁን ካፒታል ገበያው ሲመጣ ምናልባት ይህን ያስተካክላል ነው ጉዳዩ። ስለዚህ መሸጥ የተለመደ ነው። እንግዲህ ገንዘብ ያላቸው ሰዎች ወደፊት ምናልባት ለልጆቼ ውርስ ይሆናል የሚሉ ሰዎች አክሲዮን ገዝቼ የትርፍ ክፍፍል አገኝበታለሁ ብለው የሚያስቡ ሰዎች፣ ምናልባትም ደግሞ ያልገባቸውም ሰዎች ሊሆን ይችላሉ። አክሲዮን ይገዛሉ። ሁሉም ሰው ገብቶት ነው የሚገዛው ማለት አይቻልም። አትርፋለሁ ብሎ የሚገዛ አለ። ለልጆች ለወደፊት ውርስ ሊሆን ይችላል ብሎ የሚያስብ አለ። ገንዘብ አለኝ ምን አድርገዋለ ይህን ገንዘብ ብሎም ደግሞ አክሲዮን የሚገዛ አለ። የተለመደ ነው። ደግሞ ገንዘቡን ስላጣ ካሽ ስላጣ ካሽ ስለፈለገ ገንዘቡን ስለፈለገው፣ ወይም ደግሞ አትርፎ አክሲዮኑን መሸጥ ደግሞ የሚፈልግም አለ። ስለዚህ መሸጥም መግዛት የሚፈልጉ ሰዎች አሉበት። ስለ አሁን እንደ ሻጩ ነው የሚወሰነው አማካይ ዋጋው የሚወሰነው እንደ ሻጩ ነው። ምናልባት የትርፍ ክፍፍሉን አይቶ ሊወስኑ ይችላሉ እና ከአንድ ዓመት በፊት የመቶ ሺህ ብር አክሲዮን በመቶ አርባ ሺህ ብር የሚሸጥባቸው ባንኮች ነበሩ። የመቶ ሺህ ብሩ በመቶ አርባ አምስት ሺህ ብር የሚሸጥባቸው ነበሩ። ይሄ በተለይ የተገዛ አክሲዮን ስራ ላይ ያለ ባንክ አክሲዮን ሲሆን ለሶስተኛ ወገን ለሌላ ሰው ለመሸጥ ሲፈለግ ብዙ ጊዜ ትልልቅ አክሲዮኖች እንዲሆኑ ነው ድርድሮቹ ያሉት የአስር ሺህ ብር የሀያ ሺህ ብር ሳይሆን የመቶ ሺህ ብር ነው የሚሸጠው። ስለዚህ የመቶ ሺሁ በመቶ አርባ ሺህ በመቶ አርባ አምስት ሺህ በመቶ ሀምሳ ሺህ በመቶ ሀምሳ አምስት ሺህ በመቶ ስልሳ ሺህ እንደየ ባንኮቹ ይሸጥ ነበረ። የሁለት መቶ ሀምሳ ሺህ በሶስት መቶ ስልሳ ሁለት ሺህ በሶስት መቶ ሰባ አምስት ሺህ በአራት መቶ ሺህ ብር ይሸጣል። የሁለት መቶ ሀምሳ ሺህ ብሩን አክሲዮን በስንት ትገዛላችሁ ማለት ነው። በአራት መቶ ሺህ ብር ትገዛላችሁ። መቶ ሀምሳ ሺህ ብር ጨምራችሁ። የመቶ ሺህ ብሩን በስንት ትገዛላችሁ? በመቶ ስልሳ ሺህ ብር ትገዛላችሁ። ስልሳ ሺህ ብር ጨምራችሁ እንደማለት ነው። የአንድ ሚሊዮኑን በአንድ ነጥብ ሶስት ሚሊዮን፣ በአንድ ነጥብ አምስት ሚሊዮን፣ በአንድ ነጥብ ስድስት ሚሊዮን፣ የአስር ሚሊዮኑን በአስራ ሶስት ሚሊዮን ይሸጣል። ማስታወቂያዎች አሉ፣ ድርድሮች አሉ፣ እየተነጋገሩ የሚሸጥ የነበረ ነው፣ የተለመደ ነው። አሁን ይህንን የሚያሻሽጡ በደላሎች በኩል ሻጭና ገዢ ሊገናኙ ይችላሉ ገዢና ሻጭ ደግሞ ቀጥታ ሊገናኙ ይችላሉ ስለዚህ ገዢ ለሻጭ አክቹዋል ዋጋውን ለምሳሌ የመቶ ሺህ ብር መቶ ሀምሳ ሺህ ብር ከሆነ የሚሸጠው የመቶ ሺህ ብር ስሊፕ የከፈለበትን ይይዛል ተጨማሪውን ክፍያ ደግሞ ቀጥታ ለሰውየ ይከፍላል ለባንኩ አክቹዋል ዋጋውን ሄደው ያስገባሉ የአገልግሎት ክፍያ ይከፍሉና ከሻጭ ላይ ተቀንሶ ለገዢ ይሰጣል ማለት ነው። በዚህ ባለቤትነት ይወስዳል፣ የገዛው ሰው ባለቤትነት ይወስዳል። አሁን የመቶ ሺህ ብሩን መቶ ስልሳ ሺህ ብር ወይ መቶ ሀምሳ ሺህ ብር ሊገዛ የወሰነው ሰው መቶ ሺህ ብር የሚሸጠውን አክሲዮን በመቶ ሀምሳ ሺህ ብር ገዛ ማለት ሀምሳ ሺህ ብር ተጨማሪ ለአክሲዮኑ ከፍሏል። ምኑን አስቦ ይከፍላል? ትርፉን አስቦ የመጪው ጊዜ ዋጋው ጨምርልኛል የዚህ ባንክ ብሎ አስቦ ይከፍላል። እኛም እንደሱ ፓርቲስፔት ስለምናደርግ ማለት ነው። ስለዚህ 50 ሺህ ብር ተጨማሪ የገዛው ሰው የ100 ሺህ ብሩ አክሲዮን ምናልባት ኔት 25 ፐርሰንት ትርፍ ያ ባንክ በዛ ዓመት ሰጥቷል ቢባል 25 ሺህ ብር ሊያገኝ ይችላል። ከግብር በኋላ ሁለት ዓመት በተከታታይ 25 25 ሺህ ብር እንኳን ኔት ቢያገኝ 30 ፐርሰንት ሆኖ እንኳን ኔት 25 ፐርሰንት ቢያገኝና 25 ሺህ ብር ቢያገኝበት በሁለት ዓመት ውስጥ 50 ሺህ ብሩ መለሰ ማለት ነው። አሁን የመቶ ሺህ ብር አክሲዮን ከሁለት ዓመት በኋላ የስንት ብር ይሆናል ነው ጨዋታው። ስለዚህ ከመቶ ሀምሳ ሺህ ብር በላይ ይሆናል በሚል ታሳቢነት ነው ግብይቱ የሚከናወነው። እንደዛ ነው ብዙዎቹም እንደዛ ይገዙዋል። መጀመሪያም የገዙ አሁን አክቹዋል ዋጋቸውን ይጠይቃሉ። በመቶ ሺህ ብር የዛሬ አምስት ዓመት አክሲዮን የነበረው ሰው ዛሬ ላይ ብድግልና ያችን የመቶ ሺህ ብር ስንት ብር ሸጣታለው ብሎ ገበያ እንደሚወጣው ማለት ነው። አሁን ላይ ግን በጣም ብዙ የሚመጡት ጥያቄዎች ምንድናቸው? እባክህ የሚገዛ ሰው ፈልግልን አክሲዮን የሚገዛ ሰው ፈልግልን የሚሉ፣ ብሩን ፈልጌ ነው፣ ካሹን ፈልጌ ነው፣ እጅ ላይ አክሲዮን አለኝ እባክ የሚገዛ ሰው ፈልግልኝ የሚሉ በጣም ብዙ ጥያቄዎች ይመጣሉ። በስንት ሸጣላችሁ ሲባል በጣም ዝቅ ያለ ፐርሰንታይል ያስቀምጣሉ። የመቶ ሺህ ብሩን እ ራሱ በመቶ ሺህ ብር የሚጠይቋሉ፣ በመቶ አስር ሺህ ብርም፣ በመቶ ሀያ ሺህ ብርም፣ በመቶ ሰላሳ ሺህ ብር መቶ ስልሳ ሺህ ብር የነበረው ወደ መቶ አስር ወደ መቶ ሀያ ሺህ ወደ መቶ ሰላሳ ሺህ ማለት ነው አክቹዋል ከነበረ የዛሬ ዓመት እንግዲህ ማስታወቂያዎቹን መመልከት ትችላላችሁ። የአክሱ የሚሻሸጥባቸውን ማስታወቂያዎች ብታዩ የመቶ መቶ ስልሳ ሺህ ብር ይሉ የነበሩ ማስታወቂያዎች አሁን ወርደው የመቶ መቶ ሰላሳ ሺህ ብር ነው። ምክንያቱም ገዢዎች እና ሻጮች ያላቸው ፍላጎት ላይ የተመሰረተ ነው እና ብዙዎች መሸጥ ነው የፈልጉት፣ ካሹን እፈልገዋሉ። ለእነዚህ ምንድን ናቸው ምክንያቶቹ የሚለውን በተወሰነ መልኩ ሀሳብ ልሰጣችሁ ፈልገል። አንደኛውም እራሱ የባንኮቹ የትርፍ ክፍፍል ሁኔታ የፋይናንሻል ስቴቢሊቲ ሪፖርቱን ካያችሁ ጥቂት ባንክ ካልሆነ በስተቀር የብዙዎቹ ባንኮች የትርፍ ክፍፍል ዝቅተኛ ነው። ያልከፈሉም ብዙ ባንኮች አሉ። የትርፍ ክፍፍል መጠኑም እየቀነሰ ነው። የትርፍ ክፍፍል የማይሰጡ ባንኮች አሉ። ስለዚህ የትርፍ ክፍፍል የሚቀንስ ከሆነ፣ ፐር አክሲዮን የሚከፈለው የሚቀንስ ከሆነ የዛን አክሲዮን ለመግዛት ያለ ፍላጎት እየቀነሰ ነው የመጣው በጣም እያተረፈ ብዙ እየከፈለ ካልሆነ የዛን ባንክ ለመግዛት ያለ ፍላጎት ዝቅተኛ ነው የሚሆነ ሁለተኛው አክሲዮን ከዚህ ቀደም የገዙ ሰዎች ራሱ የባለ አክሲዮኖቹ አቅም መዳከም ከኢኮኖሚ ጋር ይገናኛል ለምሳሌ የሆነ ጊዜ አንድ ሚሊዮን ብር ስላለው አክሲዮን የአንድ ሚሊዮን ብር የገዛ ሰው አሁን ላይ የቢዝነስ እንቅስቃሴው ተመሳሳይ ካልሆነ ካሽ ይፈልግ አክሲዮኑ ሸጦ ነው ካሽ ማግኘት የሚፈልገው ካሹን ለምን ይፈልገዋል ብለን ከተናገርን ጠቅላላ ኢኮኖሚ ያለው ፍጥነት እየቀነሰ ነው። ሰዎች ካሽ በቀላሉ እያገኙ አይደለም። ሰዎች የቢዝነስ ልውውጣቸው በዛ ነው ያህል እየሄዳ አይደለም። የገቢ የሽያጭ መጠናቸው እየቀነሰ ነው። ስለዚህ እጃቸው ላይ ያለውን አክሲዮን መሸጥ ይፈልጋሉ። ደም ከአንዳንድ ብሮከሮች ጋር ስናወራ በጣም ዘጠና ፐርሰንት የሚሆነው አክሲዮን ሽጡልኝ የሚል ሰው ነው ይመጣው። ብዙ ሰዎች እኔ ጋም በጣም ብዙ ሰዎች አክሲዮን መሸጥ ይፈልጋሉ የሚሉ ጥያቄዎች ይመጣሉ። ስለዚህ በምን ያህል እሸጣለን ሲባል ብዙዎቹ የሚሸጡ ከሆነ ገዢዎች ትንሽ የሚሆኑ ከሆነ ዋጋው እየቀነሰ እየቀነ እየቀነሰ መጥቶ አሁን ማስታወቂያ ላይ የመቶም በመቶ ሀያ ሺህ በጣም በጣም አትራፊ የሚባሉ ባንኮች የዛሬ ዓመት መቶ ስልሳ ሺህ የዛሬ ሁለት ዓመት ከመቶ ሀምሳ መቶ ስልሳ ሺህ የሚሸጡት ናቸው። አሁን በመቶ አስር በመቶ ሀያ ሺህ ብር ድርድር ውስጥ ያሉት ባንኮቹ ናቸው እያልኩ ሳይሆን ከዛ ባንክ አክሲዮን ያላቸው ሰዎች ማለት ነው። ሶስተኛው የገዢ ፍላጎት መቀነስ ነው። የገዢ ፍላጎት መቀነስ ባንኮቹ የሚሰጡትን የትርፍ መጠን መቀነስ ይመለከታል። እራሱ ካሽም ስለሌለው በምን ካሽ ነው ተጨማሪ አይደል የሆነ አክሲዮን መገዛው የሚል የፍላጎት መቀነስ አለ። የኢኮኖሚ መቀዛቀስ ሲኖር ብዙ ጊዜ ሰዎች ያላቸውን ካሽ ለመሰረታዊ ኮንሰምሽን የመጠቀም ልምድ አለ። በቃ ለፍጆታ መያዝ ባንክም ያለማስቀመጥ ልምዶች አሉ። ቶሎ ብለው ሊኩድ የሚሆኑ ወደ ገንዘብነት የሚለወጡ ነገሮችን ለመያዝ መሞከራለን። በውጭ ምንዛሬ ይዞ ለማስቀመጥ መፈለጋለን። ስለዚህ አክሲዮን ለመግዛት ያለ ፍላጎት ዝቅተኛ ነው። አክሲዮን የሚሸጡ ሰዎች ወደ ካሽ መለወጥ የፈልጉ ሰዎች ቁጥራቸው ብዙ ነው። አክሲዮን መግዛት የሚፈልጉ ሰዎች በተለያየ ምክንያት ቁጥራቸው ዝቅተኛ ነው። ስለዚህ አቅርቦት ጨመረ ከፍላጎት ማለት የዛን ጊዜ ዋጋ እየቀነሰ እየቀነሰ እየቀነሰ መጠን እንደውም በቃ እኛ ገዢ እየጠየቀን ስላልሆነ ሽያጭ አንቀበልም የሚሉም ብዙ ብሮከሮችን ትመለከታላችሁ። አራተኛው እንግዲህ ምናልባት የሲናሪዮ ሊሆን ይችላል። አሁን የካፒታል ገበያው መከፈት ወደ ካፒታል ገበያው ሙቭ ለማድረግ ያለ ፍላጎት ሊሆን ይችላል። ምክንያቱም ብዙ ምርጫ ካፒታል ገበያ ውስጥ ይኖራል በሚል ለመግዛት ያለመፈለግም ልምድ ሊኖር ይችላል። ስለዚህ ዋጋው እየቀነሰ ነው። ቼክ ማድረግ ትችላላችሁ። ዋጋው እየቀነሰበት ያለበት ምክንያት ይሄ እንደሆነ ይሰማኝ። ስለዚህ መቶ ስልሳ ሺህ ብር ገዝቶ የነበሩ ሰዎች አሁን በመቶ ሀያ ሺህ ብር ያንኑ የዛኑ ባንክ አክሲዮን ማግኘት ይችላሉ ማለት ነው። በመቶ 50 ሺህ ብር የገዙት ይገዙ የነበረውን አሁን በመቶ 20 ሺህ ብር ማግኘት ይችላሉ የመቶ ሺህ ብሩ የ30 ሺህ ብር ቅናሽ አግኝ መቶ ማለት የአንዳንድ ባንኮች ደግሞ በጣም ብዙ ነው የቀነሰው ምክንያቱ በጣም ብዙ ምክንያት አለበት ግን ብዙ ነው የቀነሰው በዚህ ወቅት ላይ አክሲዮን መጀመሪያ የነበራቸው ሰዎች ምን ማድረግ አለባቸው ወይ ደግሞ አክሲዮን መግዛት የሚፈልጉ ሰዎች ምን ማድረግ አለባቸው የሚለውን ሰዎች የየራሳቸውን ምርጫ ሊወስዱ ይችላሉ። ግን እኔ ሳስበው ጠብቆ የካፒታል ገበያው ሲከፈት በጣም ፕሮፊታብል የሆኑ በጣም ብዙ ሼር ዲቪደንት የሚሰጡ ድርጅቶችን ባንክም ሊሆን ይችላል ሌሎች ድርጅቶችን መርጦ ታግሶ መግዛት በጣም ጥሩ እንደሆነ ይሰማኛል። አክሲዮን ገዝተው የነበሩ ሰዎችና እጃቸው ላይ አክሲዮን ያላቸው የአክሲዮን ገበያው ምን እየሆነ መሆኑን ቶሎ ቶሎ መከታተል አለባቸው። ለምሳሌ የዛሬ ዓመት 150 ሺህ ብር የመቶ ሺህ ብርን ገዝተው አሁን 120 ሺህ ብር ከገባ እየቀነሰባቸው መሆኑን ያውቃሉ። የቀነሰ ደግሞ የሚመጣው ከባንኩ ፐርፎርማንስ አንጻርም ደግሞ መሆኑን መገንዘብ ያስፈልጋል። ስለዚህ በጣም እየወረደ ያላቸው አክቹዋል የሽያጭ መጠን ከመቀነሱ በፊት መሸጥ ያለባቸውም ሰዎች በቻሉት አቅም መሸጥ፣ ቫሌዎቻቸውን እንዳያወጡ ማድረግም በጣም አስፈላጊ እንደሆነ ይሰማኛል። ስብጥሩንም ደግሞ መጠበቅ፣ አንዳንዶች በጣም ብዙ አክሲዮን የአንድ ድርሻ ይኖራቸዋል ስለዚህ የባንክ ከሆነ የባንኩ የመክፈል አቅም ከተዳከመ፣ ምክንያቱም ካፒታል ማሳደግ ይፈልጋሉ። መጪው ጊዜ የባንክ ሴክተሩ ፉክክር ስላለ ባንኮችም ፉክክር ውስጥ ናቸው። ብዙዎቹ ባንኮች በጣም ጂያንት የሆኑ ባንኮች አሉ። ስለዚህ አንድ አክሲዮን ላይ ከፍተኛ ገንዘብ በማስቀመጥ የትርክፍል መጠንም ሊቀንስ ይችላል። ወደፊትም የባንኮቹ ሕልውና ላይ ጥያቄ ሊኖር ስለሚችል ማድረግ የሚገባው ምድረ ስብጥር መጠበቅ ከተለያዩ አክሲዮን የሚሸጡ ድርጅቶች የተወሰነ የተወሰነ መጠን መያዝ በጣም አስፈላጊ ነው። ስለዚህ አንዴ አክሲዮን ገዝታችሁ ቁጭ ያላችሁ ሰዎች ይህን ጉዳይ መመልከት በጣም ያስፈልጋል። ኢትዮጵያ ውስጥ ምልክቱ አለ ማለት የፋይናንሺያል የኢኮኖሚ ሁኔታዎች በግለሰብ ደረጃ በድርጅት ደረጃ መቀነስ፣ ትንንሽም ቢሆን አክሲዮኖች ላይ ዋጋቸው ሲቀንስ ትመለከተ ልብ ብዙዎቻችሁ ልብ ስለማትሉት ነው። ለምሳሌ በዓለም አቀፍ ደረጃ የትራምፕ ውሳኔ ወደ 11 ትሪሊዮን ዶላር እርግጠኛ ያደለውም ቁጥሩን ግን ኤግዛክት ቁጥሩን ቢሊዮን ዶላር ይሁን ትሪሊዮን ዶላር፣ ቢሊዮን ዶላር ይመስለኛል። ቢሊየን ዶላር የስቶክ ገበያው አጣ የሚል ዜና ተመልክቻለሁ። በውሳኔው ትሬድ ዋር የንግድ ጦርነት ይነሳል በሚል ምክንያት የሆነ ነገር ሲመጣ ቶሎ አፌክት የሚደረገው የአክሲዮኑ ነው። ኢትዮጵያ ውስጥ በደንብ የሚታይ አይደለም፣ ካፒታል ገበያው በደንብ ኢምፕልመንት ስለማይደረግ ስላልተደረገ ገና። ግን ብቅ ብቅ እያላችሁ የምትመለከቱ ከሆነ እዛም ምልክቱ በደንብ የሚታይ ነው። ይህንን መረጃ ለእናንተ ለመስጠት ነው። ማንኛውም ሀሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚስት ቪው ላይ ልትልኩ ልኝ ትችላላችሁ። ፔጁን ላይክ ሰብስክራይብ እንድታደርጉ ጋብዛችኋለሁ። መልካም ቀን